ፊልሙን ከመጀመራችሁ በፊት ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ፊልሙ የሚጀምረው ወደ ሳንዲያጎ ከተማ እያመሩ የነበሩትን ካልና ቤኪን እያሳየን ሲሆን፣ ወደዚህ ሊመጡ የቻሉትም ቤኪ የስድስት ወር እርጉዝ በመሆኗ እና ቤተሰቦቿም ይህንን መቀበር ባለመቻላቸው ምክንያት ከእነሱ ለመሸሽ ነበረ። ቤኪም ቀጣዩ እርምጃቸው ምን ሊሆን እንደሚችል እያሰላሰለች በምትጓዝበት ጊዜ ላይ በመጨረሻ ትንሽ ያማትና ወደ ላይ ሌላትም ይፈልጋል። ስለዚህም ካል ቤተ ክርስቲያኑ ፊት ለፊት መኪናውን ያቆምላታል። ሊሄዱ ባሉበት ሰዓት ላይ ግን ቤኪ የሆነ ልጅ ሲጠራ እንደ እንደሰማች ትናገራለች። ሳሩም ረጃጅም ስለነበረም ሊታያቸው አልቻለም። ካል መኪናውን ከቤተ ክርስቲያኑ አጠገብም ካቆመ በኋላ ድምፅ ወደሚሰማቸው ሳር ጋር በመሄድ ከሚመጣው ድምጽ ጋር መውራት ይጀምራሉ። የሚያዋራቸው ልጅም እዚህ ከገባ ቀናቶች እንደሆኑትና ሊወጣ እንዳልቻለም ይናገራል። በዛን ጊዜ መሬቱ ላይ ወድቆ የነበረውን መጽሐፍ እንመለከትና ከሳር ውስጥ የሚመጣ የነበረ ሌላ ሴት ድምፅን ደግሞ ይሰማሉ። ይህም ድምጽ ያልጅ ማውራቱን እንዲያቆም የሚናገር ድምጽ ነበረ። ካለም ድምጹ በደንብ ይሰማ ስለነበረ ምናልባት ልጁ እዚው አካባቢ ይሆናል ብሎ በማሰብ ወደ ሳሩ ገብቶ ሊያወጣ ይወስናል። ቤኪም እሱን እየተከተለችም ወደ 911 ትደውላለች። ነገር ግን ወደ ውስጥ በገባችበት ሰዓት ላይ የስልኳም ኔትወርክ ይቋረጣል። ስልኳንም ከጆሮዋ ላይ ባላገቀችበት ሰዓት ላይ ነበር። ከካል ጋር እንደተጠፋፉ የተገነዘበችው ድምጹን ከፋርጋ በመጣራተም ካል እንዲወጣና መኪና ውስጥ ሲስተም እንዲገናኙም ትነግረዋለች። ምክንያቱም የሆነ ልክ ያልሆነ ነገር እንዳለ ተሰምቷታል። መጀመሪያ ላይ መገናኘት ስለነበረባቸው ቤኪ በቀልድ በሚመስል መልኩ የተጣራች እሱን መፈለጓን ትቀጥላለች። ነገር ግን ይሄ ካልግራ እንዲጋባ ነበር ያደረገው። ምክንያቱም መጀመሪያ ላይ ድምጿ ይሰማ የነበረው በቀኙ በኩል ነበረ። ነገር ግን በድንገት ወደ ግራ ሊቀየርበት ችሏል። ቀጣይ የሚያደርጉት ነገር የቱ ጋር እንዳሉ ለመተዋወቅ ሲሉ ለመዝለል ነበረ። በመጀመሪያው ዝላይ በቅርብ ርቀት ሆነው ሊተያዩ ችለው ነበረ። ቢሆንም በሁለተኛው ላይ ግን ምንም እንኳን አንድ እርምጃ እንኳን ባይራመዱም፣ ነገር ግን በጣም ተራርቀው ደግሞ ይመለከታሉ። ከዝላዩ በኋላም በኪ ጭቃው ላይ ልትወድቅ ትችላለች። ስለዚህም በዚህ የደነገጠው ቃል እየሮጠ ወደ እሷ ለማምራት ይወስናል። ቢሆንም ግን እሱም አልቀረለትም ጭቃው ውስጥ ይወድቃል። ዞሮም ሲመለከት ዝንቦች ወረውት የነበረና የሞተውን ፍሬድ የተባለ ውሻን ይመለከታል። ያለበት ሁኔታም ከሞተ ብዙ ቀን እንደሆነውም የሚያሳውቅ ነበረ። ወንድምና እህትም ሳይገናኙና ከሳሩ ሳይወጡ ሰዓታት ያልፋሉ። ፀሐይም በምትጠልቅበት ሰዓት ላይም ከዚህ ሳር ውስጥ መውጣት እንደማይችሉ ራሳቸውን ሊያሳምኑ ችለዋል። ቤኪ ምንም እንኳን ወንድሟን እየተጠራች ቢሆንም ነገር ግን በመጨረሻ ይደክማትና ካለ ራሱ ፈልጎ እንዲያገኛት በሚል አርፋ ትቀመጣለች። በድንገትም ከሳር ውስጥ አንድ አስፈሪ ነገር ትመለከታለች። ነገር ግን ጠጋ ሲል ሮስ የተባለ ሰው ሲሆን ከዚህ ሳር ውስጥ ምሷላ ማውጣት ነበር አስቦ የመጣው እሱ መውጫውን እንዳገኘውና ነገር ግን ሊወጥ ያልፈለገው ሚስቱንና ልጁን እየፈለገ ስለሆነ እንደሆነ ይነግራታል። እና ቤኪም የሰሙት ድምጽም የእናትንና የልጅን ድምጽ ነበረ። ቤኪም መጀመሪያ ላይ ቢያጠራጥራትም ነገር ግን እሱን ከመቀበልና ከእሱ ጋር አብራ ከመሄድ የዘለለ ሌላ ምርጫ አልነበራትም። ስለዚህም አንድ ላይ ሆነው ካለን መፈለግ ይጀምራሉ። ካለም እንደዛው በጨለማው ውስጥ እየተጣራም ቢሆን ቤኪን ይፈልጋታል ቢሆንም ግን ምላሽ ባለማግኘቱ ምክንያት ተጨንቆ አርፎ በተቀመጠበት ጊዜ ላይ ከኋላ አንድ ነገር ያስደነግጠዋል። ይህም ቶቢን ነበረ። ከዚህ በፊትም ለእርዳታ ሲጣራ የነበረው ልጅም እሱ ነበረ። ለካለም የሞተችውን ቁራ በእጁ ይዞ አንዳንድ ነገሮች ከሞቱ በኋላ ማግኘት እንደሚቀል ይናገራል። ካለም እሱ ከተመለከተው በኋላ ወደዚህ ሳር ውስጥ እንዲገቡ ያደረጋቸው ቶቢን ከሆነ በሚል ይጠይቀዋል። ቢሆንም ቶቢን ግን እሱና ቤተሰቦቹ አንድ ሰው ሲጣራ ሰምተው ወደዚህ ሳር ውስጥ ሊገቡ እንደቻሉና እዚህም ከገቡ ምን ያክል ጊዜ እንደሆናቸው ራሱ ማያቅ ይናገራል። ቶቢንም ለካል ምናልባት አሁን ላይ እህቱ ልትሞት እንደምትችል ይነግረዋል። ካልም በመደንገጥ ቤኪ እህቱ እንደሆነች እንዴት ሊያቀ እንደቻለ ይጠይቀዋል። ቶቢንም ትልቁ ቋጥኝ ይህንን እንደነገረው ይነግረዋል። አሁን ላይም ስለ ሳሮቹ መረጃዎቹ ሊናገር የሚችለው ቋጥኙ ሲሆን ነገሮችንም መረዳት የሚችለውም ከዛ እንደሆነ ይነግረዋል። ከዚያም ቶቢን እሱን ወደ ቤኪ ጋር ለመምራት ይወስናል። ይበንድ እንዳለ ሮስ እና ቤኪ ስላረገዘችው ልጅ ማውራት ይጀምራሉ። ሮስም የልጁ አባት ከእሷ ጋር እንዳልሆነ ነበር የገመተው። በሚሄዱበትም ሰዓት ላይ ቤኪ መቀስ፣ ብልቃጦችን፣ የተለያዩ እቃዎች መሬት ላይ ወድቀው ትመለከታለች። ምን ሊያረጉ እዚህ እንደመጡም ግራ ገብታት ስለነበረም ቀና ብላ ወደ ሮስ ስትመለከት ግን ሮስ አጠገቡ አልነበረም። ስሙን ብትጣራም ነገር ግን ልታገኘው ባለመቻሏ ምክንያት ሩስን መጣራት አቁማ ካለን መጣራት ደግሞ ትቀጥላለች። ከዚያም ግን የሆነ ነገር ስቦ ወደ ሳር ውስጥ ይከታታል። ወደነ ቶቢን ስንመለስ ቶቢን ካለን እየመራው ወደ አንድና ወደ ትልቁ ቋጥኛ መጠዋል። ቶቢንም ካልን እንዲነካው ነበረ እየጎተጎቶ የነበረው ቢሆንም ካል ወደዛ በቀረበበት ሰዓት ላይ ግን የትራቪስን ድምፆች መስማት ይጀምራል። ነገር ግን ያንን ከመንካቱ በፊት ካል ቤኪ ስትጮህ ይሰማል። ወዲያውኑም ድምጿን ወደ ሰማበት አቅጣጫ መሮጥ ይጀምራል። ቢሆንም ቶቢን ግን ያንን ድምፅ እንዳይከተል ነበር እየነገረው የነበረው። በድንገት ጨለማው ወደ ቀን ይቀየራል። ወደ ቤተ ክርስቲያኑ በሚወስደው መንገድ ላይ እየተጓዘ የነበረ አንድ መኪና ጋዝ ማደያው ጋር ሲቆምም እንመለከተዋለን። የመኪናው ባለቤትም የቤኪ ድሮ ፍቅረኛ የነበረው ትራቪስ ነበረ። የመጣውም ቤኪና አካልም ፍለጋ ነበረ። በባቡር ስቴሽኑ አካባቢ ምንም አይነት ነገር ሊያገኝ ባለመቻሉ ምክንያት ትራቪስ በዛው መንገድ ላይ ጉዞን ይቀጥላል። በዛም ሰዓት ላይ ነበረ የነቤኪ መኪና ቤተ ክርስቲያኑ ፊት ለፊት ቆሞ የተመለከተው በመኪና ውስጥ አጮልቆ በሚመለከትበት ሰዓት ላይ ውስጥ የተላ ምግብ እንዳለና መኪናውን በአዋራ እንደተሸፈነ ይመለከታል። ይህም ማለት መኪናው ለሳምንታት ያክል እዚህ ቆይቷል ማለት ነው። ትራቪስም እነሱን እየተጣራም በቦታው እነሱን መፈለግ ይጀምራል። ይሁን እንጂ ምንም አይነት ምላሽን አላገኘም ነበረ። ወደ ቤተክርስቲያን ውስጥም በገባበት ሰዓት ላይ ያምባዶ ነበረ ሲወጣ ከዚህ በፊት የተመለከተነውና ወድቆ ወርቆ የነበረውን መጽሐፍ ይመለከተና ያነሰዋል ያነሳዋል። በመጻፉ ላይ የቤኪ ስም ይገኝ ነበረ እነሱም እዚህ ሳሮስ ገብተው ሊሆን ይችላል ብሎ ስላሰበም ወደ ውስጥ እሱም ይገባል። ነገር ግን መውጫውን እንዳያጣ በሚል ያለፈባቸውን መንገዶች በሙሉ ሳሮቹን እየቋጠረና ፀሐዩንም እየተከተለም ነበር የሚጓዘው። እንዳለመታደል ሆኖ ግን አስሯቸው የሄዳቸው ሳሮች ልክ እሱ አልፏቸው እንደሄደ ይፈቱ ነበረ። ትንሽ ከተራመደም በኋላም ትራቪስ ፀሐይዋ ከዚህ በፊት በተመለከታት አቅጣጫ በኩል እንዳልሆነች ይመለከታል። ይህም ግራ ቢያጋባውም ነገር ግን እስኪጨልም ድረስ ጉዞን ይቀጥላል። በደከመው ሰዓት ላይም እዛው ሳሩ መሃል ላይ ጋደም ለማለት ይወስናል። ከዚያም የቤኪንግ ፎቶ ማውጥቶም ይመለከታል። በድንገት ትራቪስ በሰማው ድምጽ ይነቃል። ይህም ቶቢን ነበረ። በረጃጅ ሞቹ ሳሮች መሃል ላይም ሹክሹክታዎች እና አሰቃቂ የሆኑ ድምጾች ይሰሙ ነበረ። ቶቢንም የትራቪስ ስምን እንደሚያውቅና የመጣው ደግሞ ቤኪን ፍለጋ እንደሆነም እንደሚያውቅ ይነግረዋል። ስለዚህም እሱን ወደ እሷ ጋር እንደሚወስደው ነበር የተናገረው። ትራቪስም ይህን የነገረውን ቶቢንን ለመከተል አላመነታም ነበረ። ቢሆንም ከሳሩ መሃል ላይ ግን የሚገኘውን የቤኪን የሞት አካል በተመለከተበት ሰዓት ላይ ትልቅ ድንጋጤ ውስጥ ይገባል። ትራቪስም ያንን እያለቀሰ በሚመለከትበት ሰዓት ላይ ቶቢን ሳሩ ሬሳዎችን እንደማይሸፍንና በዚህም ምክንያት በቀላሉ ለመገኘት እንደሚችሉም ይናገራል። ትራቪስም ድጋሚ ቀና ባለበት ሰዓት ላይ ግን ቶቢንን ሊመለከቱ አልቻለም። በቀጣዩ ቀን ጠዋት ትራቪስ ከእንቅልፍ ሲነቃ የሞተችው ቤኪ ሬሳ አጠገቡ ነበረ። አንገቷ ላይ የሚገኝ የነበረውንም አንገት ከወሰደ በኋላ ጉዞን ይቀጥላል። ከዚያም ግን በመንገዱ ላይ ለእርዳታ ሲጣራ የነበረ ሌላ ድምፅ እንዲሰማ ችሎ ነበረ። ይህም ድምፅ የቶቢን ሲሆን ለዛ ድምፅ የሚመልስለትም ቶቢን ነበረ። ትራቪስም እየተጣራም ቶቢን እሱን እንዲያገኘው ለማድረግ ይሞክራል። ቢሆንም ግን አሁን የምንመለከተውና የምናየው ቶቢን በሳሮቹ ውስጥ ከነበረው ቶቢን የጸዳና ያልቆሸሸ ነበረ። እዛ የሚገኘው ከእናቱ ናታሊና ከአባቱ ሮስ ጋር ነበረ ፍሬዲ የተባለው ውሻም የነሱ ነበር። ይህም ሳሩ የጊዜ ዙረትን እንደሚያስከትል እንድንገነዘብ ያደርገናል። በድንገትም ፍሬዲ ወደ ሳሮች ውስጥ መግባቱን ተከትሎ ቶቢ ተከትሎት ይገባል። ናታሊም እንዳይገባ እየነገረቸው፣ እሷና ሮስም ተከትለው ይገባሉ። በዛም ጊዜ ላይ ትራቪስ የቶቢን ድምጽ ሲጠፋበት ወደ ሳሮች ውስጥ እንዳይገቡ መናገር ይጀምራል። ቢሆንም ግን ጊዜው ዘግይቶ ነበረ። ልጁ ብቻውን ሳይሆን እነ ቤተሰቡ ነበረ ሳሩ ውስጥ የገባው። ናታሊም ቶቢን በቅርብ ርቀት የሰማችው ስለመሰላት እሷ ወደዛ አቅጣጫ ስትሄድ፣ ሮስ ደግሞ በሌላ አቅጣጫ ይሄዳል። ቀኑ በጨለመበት ሰዓት ላይ ሮስ ቤተሰቡን ብቻውን ሲፈልግ በመጨረሻ ከትልቁ ቋጥኝ ጋር ይገናኛል። በቀጣዩ ቀን ጧት ላይ ቶቢን በሳሩ መሃል ላይ ሆኖ እየጮኸ መጣራቱን ይቀጥላል። በዚያ ጊዜም ቤኪን አካል በመኪናቸው ውስጥ እዛው መንገድ ዳር ላይ ቆሞ ነበረ። ቢሆንም በዚህ ጊዜ ግን ትራቪስም ሳሮች ውስጥ ገብቶ ነበረ። የቤኪን ድምጽን በሰማበት ሰዓት ላይ የሷን ስም መጣራት ይጀምራል። እህትና ወንድምም የሱን ድምጽ በመስማታቸው ይደነግጣሉ። ከዚያም ግን ይመልሱለታል። ትራቪስም እነሱን ፍላጋ መጥቶ እንደነበረም ይናገራል። ቤኪም የእለማመን ይከብዳታል። በድንገትም በወሬያቸው መሃል ላይ የገባውን የቶቢንን ድምጽ ይሰማሉ። ትራቪስም ያንን ከተከተለ በኋላ በመጨረሻ ቶቢን ሊያገኘው ችሏል። ቤኪም እንደዛው ካደረገች በኋላም ከትራቪስ ጋር ልትገናኝ ይችላለች። ይህም ሁኔታውን የተለየ ነገር ያረግባቸዋል። ከደቆች በኋላም ካለም ወደዚ ይመጣና ቤኪና አካል በመገናኘታቸው ይተቃቀፋሉ። ካለም ትራቪስ እዚህ መገኘቱንም ያሉት ይመስላል። ለዛም ጊዜ ላይ ቡርኖ የሞተውን የፍሬዲን አካል ይመለከቱታል። በዚህ ግራ መጋባት ውስጥ ሆነው ነገር ግን ያይ ባስ ብሎ ትራቪስ ከጠፉ ሁለት ወራት ያክል እንደሆናቸው ይነግራቸዋል። ቢሆንም እነሱ ግን ከቤት የወጡት ከሁለት ቀናት በፊት ስለነበረ የሚናገረውን ነገር ሊያምኑት አልቻሉም ነበር። በድንገት ቤኪ የሆነ ሰው የተመለከታቸው አይነት የሚመስል ስሜት በተሰማት ሰዓት ላይ ከዛ እንዲሄዱ ሀሳብ ታቀርባለች። ስለዚህም ትራቪስ ቶቢንን ትከሻው ላይ በማውጣት የሚወጡበት መንገድ የሚታየው ከሆነ አይቶ እንዲነግራቸው ይነግረዋል። እንደድል ሆኖም ቶቢን በቅርብ ርቀት ይገኝ የነበረ አንድ ሕንፃን ሊመለከት ችሎ ነበር። ስለዚህም በዛው አቅጣጫ መጓዝ ይጀምራሉ። ከአለም ለትራቪስ ስለ እነሱ መጥፋት ለሌላ ሰው ተናግሮ ከሆነ በሚል ይጠይቀዋል። ምናልባትም ሌላ ሰው ሊፈልጋቸው ከመጣም የሚል ሀሳብ ስለነበረው ነበር ይህን የጠየቀው። በዚህ መልኩ ግን ትራቪስ ለማንም ይህንን አልተናገረም ነበረ። በዚያን ጊዜ ላይ ቤኪ በሆዷ ህመም ይሰማታል። ይህም ትራቪስ ስለ ልጁ ጥያቄን እንዲያነሳ የሚያደርገው ጊዜ ነበር ይፈጠረለት ቤኪም ልጇ ሴት እንደሆነችና እሷንም እንዲነካም እንድትፈቅድለትም ያደርጋታል። በድንገትም የካል ስልክ ይጠራል። በስልኩ የሚሰሙት ድምፅም የቤኪን ድምፅ የሚመስል ነበረ። እያለቀሰች ያለች ስትሆን ካለም ትራቪስን እንዲህ ጎደው እንዳይፈቅዱለትና ምክንያቱም ደግሞ ይህንን ተመሳሳይ ስህተት በተደጋጋሚ መልኩ ሊሰሩት ስለሚችሉ እንደሆነም ትነግራቸዋለች። ሁሉም ነገር ግራ የሚያጋባ ነበረ። ቢሆንም ግን ቡድኑ ጉዟቸውን ለመቀጠል ይወስናሉ። በዚህን መሀል መሃል ላይ እነሱን የሚመለከት የነበረ ሰው እንዳለ አላወቁም ነበረ። ከትንሽ እርምጃዎች በኋላ በኪቲን ሸራተትና ጭቃ ውስጥ ትወድቃለች። ነገር ግን ስትወድቅ ቅዠት በሚመስል መልኩ ልጇን፣ ሳሮቹንና ከሳሮቹ መሃል ላይ ይወጡ የነበሩ የሚያስፈሩ ሰዎችን ትመለከት ነበር። ይህም አስደንግጧት ራሷን ስታ እንድትወድቅ ያደርጋታል። ካልና ትራቪስም ወደ እሷ ጋር በመሄድ እሷን ለማንቃት መሞከር ይጀምራሉ። ልክ በዚህን ሰዓት ላይም ሮስ ወደዛ በመምጣት እሷን ለመርዳት ይሞክራል። እንደሚናገረው ከሆነም እሱ መርቶ ከዚህ ሊያወጣቸው እንደሚችል ነበረ። ትራቪስም በቅርብ ርቀት የተመለከቱት ሕንፃ እንዳለ በመናገር ቶቢንን በትከሻው ላይ አድርጎ ቀና ያደርገዋል። ቢሆንም ቶቢን በዚህ ጊዜ ግን ከዚህ በፊት የተመለከተውን ሕንፃ ሊመለከት አልቻለም ነበረ። ሙሉ ቦታውም በሳር የተሸፈነ ሆኖበታል። ሮስም ለልጅ ቶቢን ነገሮች የሚሰሩት እንደዛ እንደሆነ ይነግረዋል። ሁሉንም ጉዟቸውን በቀጠሉበት ሰዓት ላይ በመጨረሻ ትልቁን ቋጥኝ ያገኙታል። በዚህ ጊዜም በቋጥኙ ላይ የተለያዩ የተቀረጹ ስዕሎች ነበሩ። ሮስም ይሄ ትልቅ እውቀትን የሚያስገኝ ነገር እንደሆነ የሚነግራቸዋል። ይህንን የሚያወቀውም ከነካው በኋላ ነበረ። ሁሉም መጀመሪያ ላይም ሮስን መፍራት ጀምረው ነበረ። ምክንያቱም ጸባዩ የሆነ ደስ ማይል ነገር ነበር። ዋና ፍላጎቱም እነሱም ይህንን ቋጥኝ እንዲነቁ ነበረ። ካለንም አሳምኖት ሊነካ ባለ ሰዓት ላይ ግን ይሄ ከመከሰቱ በፊት ናታሊ ወደዛ ትመጣና ካለን ጮኻ ታስቆመዋለች። ለባሏም ከእነሱ ከነሱ እንዲርቅ ነበር የነገረችው። እንደምትናገረው ከሆነም ሮስ እየዋሸ መሆኑንና ቤኪና ሮስንም ከዚህ በፊት ተመልክታቸው እንደነበረም ትነግራቸዋለች። ቢሆንም ግን ቤኪ በህይወት አልነበረችም። ሮስም እሷንና ናታሊን ሊጎዳ ሲሞክር እንደነበረም ነው የምትናገረው። ቢሆንም ሮስ ግን ይሄ በፍጹም እንዳልተፈጠረ ይናገራል። ቤኪም በዚህ ጊዜ ላይ በአይምሮ አንድ ነገር ትመለከታለች። ይህም በሳሩ ውስጥ ይገኝ የነበረውንና በኃይል ተሞልቶ የነበረውን ሮስን ነበረ። በዚህ በመፍራትም ቤኪ ለትራቪስና ለካል አሁኑኑ ከዚህ መሄድ እንዳለባቸው ትነግራቸዋለች። ናታሊና ቶቢንም ከነሱ ጋር እንዲሄዱ ለማድረግ ነበር ያሰቡት። ቢሆንም ሮስ ግን አሁንም ቢሆን ቋጥኙን እንዲነኩት ለማድረግ በቻለው መልኩ እየጎተጉታቸው ይገኛል። ትራቪስን በመጨረሻ ሱን ለማስቆም ሲሞከር በመሃላቸው ድብድብ ይፈጠራል። በዚህ መሃል ላይ ቤኪ ለካል ትራቪስን ሄዶ እንዲረዳው ትነግረዋለች። ቢሆንም ካል ግን አልተቀበለም። በሚፋለሙበት ሰዓት ላይ እንኳን ሮስ ትራቪስ ያንን ቋጥኝ መንካት እንዳለበት መጎጥቱን አላቆመም። ነገር ግን ድብድቡን ሮስ አሸንፏል። በቀጣይ ሮስ ናታሊን ደግሞ ያጠቃታል። አእምሮውንም እንደሳተም የተገነዘቡት በእጆቹ ብቻ የናታሊን ጭንቅላት ሲጨፈልቅ ነበረ። ከዚያም የተቀሩትን ከሩስ ለማምለጥ መሮጥ ይጀምራሉ። በመንገዳቸው ላይ ፍሬዲን ያገኙት እና እሱን እየተከተሉም ሲሄዱ በመጨረሻ ተመልክተውት የነበሩትን ያንን የተተወ ህንፃን ያገኛሉ። ውስጥ እንደገቡም ትራቪስ እና ካል ይሄ ነገር በመፈጠሩ እርስ በርስ መወቃቀስ ይጀምራሉ። ካልም ትራቪስ ቀድሞውኑ ቤኪን ጥሏት ባሄድ ኖሮ ቤኪን ልጁን ለማስወገድ ከዛ ከተማ አትወጣም ነበራት፣ እሱም ተከትሏት እንደማይመጣም ይናገራል። ትራቪስም ካልን ለማናደድ ምናልባት ለእህቱ ከእህትነት የዘለለ ስሜት ካለው በሚል ይጠይቋል ይህም ካል በንዴት እሱን ያደርገዋል በዚያም ጊዜ ላይ ሮስ ያሉበትን ቦታ ይገነዘብና በሩን ለመስበር መሞከር ይጀምራል። ይህም እነሱም በህንፃው ጣራ ላይ እንዲወጡ ያደርጋቸዋል። ከላይ ሆኖ ሲመለከቱም ቤተክርስቲያኑ የሚገኘው ሳሩን አልፎ እንደሆነ ይመለከታሉ። ስለዚህም እዛ ለመድረስ ግዴታ ከዚህ ሳር ውስጥ መውጣት ይኖርባቸዋል። ስለዚህም ሌላ ፕላን ለማውጣት ይወስናሉ። በድንገትም ትራቪስ በቅርብ ርቀት ይሄድ የነበረውን ፍሬዲን ይመለከተዋል። ነገር ግን ሳሩ ስር በገባበት ሰዓት ላይ እንደ ድንገት ይሰወራል። ይህም ቡድኑ ከዚህ ሊያስወጣቸው የሚችል በሳሩ ውስጥ የሚገኝ የተለየ ቀዳዳ እንዳለ እንዲያስቡ ያደርጋቸዋል። ተጨማሪ መረጃዎችን ለመሰብሰብ ሲሉም ትራቪስ እና ካል ህንፃው ጫፍ ላይ ሆኖ መመልከት ይጀምራሉ። ይህም ግን ትራቪስ በመጨረሻ እንዲያዳልጠው ነበር ያደረገው። ካልም ያ የሚያዳልጥ እንደነበረ ቢያውቅም ቢያንም ትራቪስን ለማዳንገን ምንም ያደረገው ነገር አልነበር። በዚህም ምክንያት ትራቪስ ይወቃል። ቶቢንም ከኋላቸው ስለነበረም የተፈጠረውን ነገር በሙሉ ይመለከታል። ካለም ቶቢን ከኋላቸው እንደነበረ ሲገነዘብ በመደንገጥ የተፈጠረውን ነገር ሊያስረዳው ይሞክራል። ቢሆንም በዛን ሰዓት ላይ ግን ሮስ ወደ እነሱ ሊቀርብ ችሎ ነበረ። ስለዚህም ቡድኑ በድጋሚ መሮጣቸውን ይቀጥላሉ። የኪም ትራቪስ የት እንደሆነ ካለን ትጠይቀዋለች። ያለሱም ለመሄድ ፍላጎት አልነበራትም። ቢሆንም ካል ግን ትክክለኛ ምላሽ ሊሰጣት ባለመቻሉ ምክንያት ቤኪ ካል ትራቪስ ላይ የሆነ መጥፎ ነገር እንዳደረገበት መጠርጠር እንደተጀምረ ያደርጋታል። ከዚያም እንዳይቀርባት በመናገርም በንዴት ትታው መሄድ ትጀምራለች። ካለም እሷን በሚከተልበት ሰዓት ላይ በመጨረሻ በሮስ ይያዛል። ትራቪስ ላይ ያደረገበትን ነገርም እሱም ያቅ ነበረ። ካለም ከሱ ለማምለጥ ቢሞክርም ነገር ግን ሮስ በድጋሚ ደግሞ ይዘዋል። መሬቱ ላይም አጥብቆ በያዘው ሰዓት ላይ እሱ አካባቢ የነበሩትን የሌሎች ሰዎችን አካላት እንመለከታለን ትራቪስ ከወደቀበት ሊተርፍ ችሏል። ከዚያም በመነሳት ቤኪን መፈለጉን ይቀጥላል። ስሟን በሚጠራበት ሰዓት ላይም በመጨረሻ ትመልስለታለች። ነገር ግን እርስ በርስ መተያየት ባለመቻላቸው ምክንያት ተስፋ ቆርጠው መሬቱ ላይ ተኝተው ስለ ልጃቸው ማውራት ይቀጥላሉ። ትራቪስም ቤኪ ልጃቸውን ባለማስወረዷ ምክንያት ደስተኛ እንደሆነ ይናገራል። ቢሆንም ቤኪ ግን ልጇን ልታቆየው እንዳልነበረና ወደ ሳንዲያጎም እያመሩ የነበሩት እዛ ልጁን የሚፈልጉ ሌሎች ቤተሰቦች ስለነበሩ እንደውነት ትነግረዋለች በዚህ በመናደድም ትራቪስ ከዚህ የሚወጡበትን መንገድ እንደምንም አድርጎ እንደሚያገኝ ይምልላታል። በድንገትም ሮስ ወደዛ ይደርስና ቤኪን ለማጥቃት ይሞክራል። ቢሆንም በዚህ መሃል ላይ ግን ከዚህ በፊት መሬት ላይ አግኝተ የነበረውን መቀስ በመጠቀም ተወገዋለች። ቢሆንም የከፋ ጉዳት ሳታደርስበት ግን ሮስ ያስጠላታል። ከዚያም መሬቱ ላይም ከጠላት በኋላ መጥፎ ነገር ሊያረግባት ይወስናል። ቢሆንም ይሄ ግን ወድቆ የነበረውን መቀስ በድጋሚ ቤኪ እንድታነሳውና አይኑ ላይም እንድትወጎ ያደርጋታል። መዝነብ በሚጀምርበት ሰዓት ላይ ቤኪ በቻለችው አቅመሩ ትቀጥላለች። ከተለያየ አቅጣጫም የሚመጡባት የነበሩትን ሳሩ ውስጥ የሚገኙ አስፈሪ ሰዎችን ስትመ ለመለከትም ትደነግጣለች። እነዚህ ሰዎችም ከያዟት በኋላም አንድ ወደ ላይ አድርገው ድጋሚ ስቦ ይከቷታል። ከደቂዎች በኋላም ቤኪ ስትነቃ ነቃ ራሷን ያገኘችው እዛ ትልቁ ቋት ነበረ። ስልኳንም በማውጣትም ትደውላለች። ከዚህ በፊትም በዛ ስልክ ሲደወል የነበረውና በቤኪ ድምጽ ሰምተውት የነበረው ድምጽም የሚመጣው ከዚህ ጊዜ ላይ ነበረ። ካለም ትራቪስን እንዳይጎዳውም ትናገራለች። በድንገትም የሳሩ ሰዎች ወደዛ ይመጡና ቤኪን ይከቧታል። ቤኪን በምጧ ምክንያት መጮ ትጀምራለች። ከዚህ በፊት የምታያቸው እውነት የማይመስሉ ቅዠቶች ይመጡና በመጨረሻም በቋጥኙ ላይ ታስለው ከነበሩ ስዕሎች መሃከል ላይ ልጅ እምትወልድ ሴት አይነት ምስል እንዳለ እንመለከታለን። ከረጅም ምጥ በኋላ ቤኪ ህፃን ልጅ ሲያለቅስ ስትሰማለች። ቢሆንም ልጇን ግን ልት በድንገት መሬቱ ይንቀጠቀጥና ብቋጥኙ መሃል ላይ ትልቅ ጉድጓድን ይፈጥራል። ቤኪም ጫፉ ላይ በመቆምም ወደ ውስጥ ትመለከታለች። በዛም ጊዜ ላይ ያረጀውን ዛፍ ስር ይዘው ተንጠላጥለው ከዛ ለመውጣት ይሞክሩ የነበሩ በብዛት የሚቆጠሩ ሰዎችን ከስር ትመለከታለች። ቤኪም እየጮኸች ከዛ ለመሸሸት ሞከር፣ በመጨረሻ በድካሟ ምክንያት ግን ራሷን ስታዘውት ትተኛለች ከዴቆ ውስጥ በኋላ፣ አይኗን በመግለጥ ስለ ልጇ መገኛ ትጠይቃለች። በዚያም ጊዜ ሊመልስላት የቻለው ከጎኗ የነበረው ካል ሲሆን፣ ትንሽ ውሃም ይሰጣታል። ከዛ በተጨማሪም ልጇን በጁ በመያዝ ያሳያታል። ይህም ቤኪ እንድትደሰት ያረጋት ቢሆንም ከዚያም ቤኪ አይኗን በጨፈነችበት ሰዓት ላይ ከአለም ስለ ራባት ይመግባታል። እሷም ስትበላም የሚያበላት ነገር ሳርና ፍራፍሬዎች እንደሆነም ይነግራታል። ቢሆንም ቤኪ ግን ጣዕሙ ግን ሌላ ነገር እንደሆነ ትናገራለች። ከዚያም በመጨረሻም የበላችው የሰው ስጋ እንደሆነና ፊት ለፊቷ የነበ የነበረውና ካሌ መሰላትም ሰው ሮስ መሆኑን ስትመልከት ትደነግጣለች። ይህ በእንዲህ እንዳለ በከባዱ የተጎዳው ትራቪስ አሁንም ቤኪን እየፈለጋት እንደሆነ እንመለከታለን። በመጨረሻ መሬቱ ላይ ብቻ ነው ያገኛታል። ቤኪም ስለ ልጇ በጠየቀችው ሰዓት ላይ ትራቪስ ሆዷን ይነካዋል። በዛም ሰዓት ነበረ ልጇ በሆዷ ውስጥ እንደሌለ የተገነዘበው። በዛም በሚያለቅስበት ሰዓት ላይም ቶቢን ወደ እነሱ ጋር በመምጣት ሮስ ሁሉንም እንደገደለም ይናገራል። ሮስም እንደማያቆምና ሁሉንም በተደጋጋሚ መልኩ መግደሉን እንደሚቀጥለም ይነግራቸዋል። ይህን ተናግሮም ቶቢን ማልቀሱን ይቀጥላል። ስለዚህም ትራቪስ እሱን በማቀብ ማንም እሱን እንዲ ወደ እንደማያደርግ በመናገር ያረጋገዋል። ከዚያም ትራቪስ ጮክ ብሎ በመናገር ሮስ እሱን መጉዳት የሚፈልገው ከሆነ እንዲመጣ ይጣራል። ሮስም ወዲያውኑ ከሳሩ በመውጣት ትራቪስን ይመታዋል። ቶቢን እንዲያቆም እየለመነው ቢሆን እንኳን እሱን ሳይሰማል ሊገድለው ይወስናል። ከዚያም ሮስ ትራቪስን ባጥንት ይወጋዋል። ይህም ትራቪስ እንዲወድቅ ያደረገው ሲሆን ከዚያም ወደ ልጁ ነበር ይዞረው። ቶቢን ለመረ ቢሞከርም ነገር ግን ሮስ ይዘውና ቋጠኙን እንዲነካ ለማድረግም ይወስናል። በድንገት ግን ቤኪ በመነሳት ሮስን ከኋላ ትመታዋለች። ይህም ቶቢንን እንዲለቀው ያደረገው ሲሆን እሷም ተመልሳት ትወድቃለች። ትራቪስ ግን በመነሳት ሮስን ከቋጥኙ ጋር እያጋጨ ደብድቦ ይገለዋል። ከዚያም ትራቪስ ቤኪን ይዞ ማልቀሱን ይቀጥላል። ምን ማድረግ እንዳለበትም ባለማወቅም ትራቪስ በመጨረሻ ቋጥኙን ለመንካት ይወስናል። ቢሆንም ትንሹ ልጅ ግን ያንን የሚነካው ከሆነ ከዚህ መውጣት እንደማይችል ይነግረዋል። ትራቪስም ያንን ችላ በማለት ይነከዋል። ይህም የተለየ ስሜት እንዲሰማው ነበር ያደረገው። በድንገትም ከድንጋይ ውስጥ የወጣው ቀይ ነገርም በመንሰራፋት ሙሉ ሳሮችን በሙሉ የሚያቃጥል አይነት ይመስላል። ሮስ ከዚህ በፊት እንደነበረው አይነት ጸባይ በሚመስል መልኩ ትራቪስን ማሳየት ይጀምራል። ይህም ቶቢን እንዲፈራ ያደርገውና ከዛ መሮጥ ይጀምራል። ቢሆንም ግን ትራቪስ እሱን በማስቆም ከሱ ጋር እንዲሄድ ይነግረዋል። ሮስም እየዋሻ አልነበረም፣ ምክንያቱም ቋጥኙ ትልቁ እውቀት ነበር የሚሰጠው። ቶቢንንም ወደ መውጫው ጋር ካደረሰው በኋላ የቤኪን አንገት ጌጥ በመስጠት ቤኪና ካለን አግኝቷቸው በድጋሚ ወደዚህ ውስጥ እንዳይገቡ እንዲያደርጋቸውና ይህም የጊዜ አዙሪቱን ማስቆም እንደሚችልም እንደሚያምንም ይናገራል። ከዚያም ቶቢንን በመገፍጠር ከዛው ሲያስወጣዋል። በአይን ጥቅሻ ፍጥነትም ቶቢን ያረፈው በቤተ ክርስቲያኑ ውስጥ ነበረ። በሩንም ከፍቶም ወደ ውጪ ይወጣል። በዚያም ሰዓት ላይ ነበረ የቤኪና የካል መኪናን የተመለከተው። የሰው ድምጽንም በመስማታቸው ምክንያትም ወደ ሳሩ ውስጥ ለመግባት አስበዋል። ቢሆንም ቶቢን ግን ወደ እነሱ ጋር በመምጣት ያስቆማቸዋል። ከሳሩ ውስጥም የሚመጣ የነበረው የሱ ድምጽ በመሆኑ ይሄ ግራም ያጋባቸው ነገር ነበረ። ካለም ወደ ሳሩ መቅረብ በጀመረበት ሰዓት ላይ ቶቢን ቤኪ ካለን እንድታስቆመው ለማድረግ መለመን ይጀምራል። የሚናገረውንም ነገር ነት መሆኑን ለማሳመን ሲል አንገት ጌጡን ያሳያታል። ቤኪም ከራሱ አንገት ጌጥ ጋርም ስታነጻጽረውም ተመሳሳይ በመሆኑ ምክንያት ትደነግጣለች። ቶቢንም የትራቪስን ስም ሲጠራ ስትሰማው ይሄ ቤኪ ካልን እንዳይገባ ለማስቆም ጥሩ ምክንያት ነበር የሰጣት። ከዚያም ቤኪ ከካል ጋር እንዲሄዱ ትነግረዋለች። ከመሄዳቸው በፊትም በመኪናቸው ውስጥ ቶቢንን ያስገቡታል። ቢሆንም በዚህ ጊዜ ግን ወደ ሳንዲያጎ ከተማ ከመሄድ ይልቅ ቤኪ ወደ ኋላ እንዲመለሱ ትናገራለች። ምክንያቱም ሐሳቧ ልጇን እሷ ጋር ለማቆየት ነበረ። በሳሮች ውስጥ የሚገኘው ትራቪስም የቤኪን ድምጽ ይሰማል። የፈጠረውንም ለውጥ ከተመለከተ በኋላ እዛው ባለበት በመውደቅ ሳሩም እንዲሸፍነው ያደርጋል። ብዙ ግራ እንዳልገባችሁ ተስፋ አደርጋለሁ። ፊልሙ ይህን ይመስል ነበር። ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው